ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የጾማችን ሶስተኛ ቀን ነው። ምግብ አለኝ ትናንት ከሰራሁት ምስር ላይ ቀረ ስላለኝ ዝም ብዬ ሰላጣ ከጎኑ ላድርግ ብዬ ሰላጣ እየሰራውኝ ነው ማለት ነው። ብዙ ነገር አልጨምርበትም እንደምታዩ ሰላጣ ቅጠል፣ ቲማቲም ና ሽንኩርት ብቻ ነው የጨመርኩበትኝ ማለት ነው። እናንተ እንግዲህ ያላችሁም ከፍ ያለ ነገር ካላችሁ መጨመር ትችላላችሁ። እኔ ግን በቀላሉ ልናገኛቸው የምንችላቸው ነገሮች ነው እያሳየዋቸው ያለት ማለት ነው። ከዛ ዚጋ ሴትዮ ማንጎ ሰጥተኝ ነበረ ና ለምን ጁስ አልሰራም ብዬ ማንጎ ኢንጁስ ሰራዊ ማለትም በመሃል ሰዓት እስኪ ደርስ ማለት ነው። ከዛ እንግዲህ ቆንዶ በርበሬና ጨው ዘይት ብቻ ነው የተጠቀምኩት። ሎሚ አልጠቀመን የሰላጣ ላይ ሎሚ መጨመር አሉ ድም ጎመዘኛል። አልችልም መብላት እና እናንተ ግ መጨመር ችላላችሁ። እንግዲህ ምግባችን አሞኩኝ ደረሰ። ከዛ ሰላጣች የምር ያምራል ደግሞ ሲያምር የጾም ምግብ ግን የምር በጣም ኮ የሚያምረው ትንሽ ይሄ ነገሩን ብትን ትደምቃለች። በዛ ላይ ጤነኛ ነው ሲበላም ሁሉ ነገሩ ና ደስ ይላል። በዚህ መልኩ ነው እንግዲህ ጾሜን እንትን ያልኩት። ሻይ ደግሞ ጠጣለው ጧት ስለምዋል ጠጣ ለምንድን ሆነ አላውቅም። ሻይ ቅርቅር ይለኛ በቃ ሻይ ጠጣለውም ሰዓት እና ጠጣሁኝ። ሻይን ምናምን ኢንጆ ያደረግኩት በጣም ይጣፍጥ ነበር። ሳላጠው ከወጡ ጋር አንድ ላይ ቀላቅዬ ስበላው እንዴት እንደሚጥም ማለት ነው። እንጀራ ደግሞ ካላችሁ አቤት እንዴት ደስ እንደሚለኝ እኔ እንጀራ ስለሌለኝ ነው። እና ከእንጀራ ጋር ደግሞ በጣም በጣም እንደሚጣፍጥ እንግዲህ ተስፋ አደርጋለሁ። ኢንጆ አድርጉ ሰርታችሁ ብሉ። ጾማችሁን እንግዲህ እግዚአብሔር ይቀበልላችሁ። መልካም ጊዜ ሆነላችሁ። ወዳችኋለሁኝ። ባይ ላቭ ዩ